ይኸው አባይ፣ አሁን እኛ አሸናፊ ነን። ክፎች በራሳቸው መንገድ ተጠልፈዋል። እኔ አሁን የነበሩኝን ሁሉ በደሎች ድቼ መልካም ሰው ለመሆን ጎዳና ጀምሬያለሁ። በመጥፎ ጎዳና የሚሄድ ሰው መጨረሻው ያ ልክ እንደ ማ ልክ እንደ ይሁዳ ራሱ በቆፈረው ጉድጓድ ውስጥ መቀበሩ አይቀርም። በፍቅር መንገድ ላይ ግን አብረን መሆን ይከብደኛል። የሰው ልጅ ከጥፋቱ ተመልሶ ይቅርታን ከጠየቀ ጃሚ፣ ለመሳሳት ነው። አየሽ ልጅ፣ ይሄ ልጅ እኔን ለማዳን የራሱን ህይወት አደጋ ላይ ታዲያ፣ ነገ ቤቱ እና ትዳሩን ለማቆም ማይቆፍረው ጉድጓድ ማይፈነቅለው ድንጋይ ይኖራል ብለሽ ነው የፈለግሽውን ቅድመ

ዳኒ ሽማግሌውን ከኤደን ጋር አስታርቀኝ እያለ ሽማግሌው መጀመሪያ እናንተ ማውራት አለባችሁ ይሏል። እኛ አውርተናል፣ ግን ኤዱ አምና ለመቀበል ፈቃደኛ አልሆን ብላለች። አባዬ የአንተን ትእዛዝ፣ አንተን ስለምታከብርህ ከአንተ ትእዛዛት አትወጣምና አናግረልኝ እያለው፣ ሽማግሌውም አንድ ቅድመ ሁኔታ አስቀምጧል። ከእንግዲህ በኋላ ዳግመኛ ስህተት ላሰራ ድጋሜ ላትጎዳት መሆን አለበት፣ ከዛ በኋላ አስማማችኋለሁ ይሏል። ዳኒም እሽ ከቃል አልወጣም። ሁለተኛ እንደዚህ አይነት ስህተት አልሰራም። እስከ ፍጻሜ በህይወቴ እስካለው ድረስ እሷን እየካስኩ እሷ ጋር መኖር ነው መፈልገው ይለዋል። ሽማግሌውም ተስማምቷል። እንደዚህ ከሆነ ጥሩ ነገር ነው፣ አናግራታለሁ ብሎት እንግዲህ ኤዱስ ምን ትሊሆ? የሚለውን አብረና ያለን አብራችሁን ቆዩ። ሽማግሌውም ለዳኒ ቃል በገባለት መሰረት ኤዱን አዋርቷታል። ኤዱ ጋር ቁጭ ብለው እያወሩ ናቸው። ኤደን ያለፈው አልፏል፣ አንዴ ስህተት ተሰርቷል። ግን ሰው ስህተቱን አውቆ ይቅርታ ከጠየቀ እንዴት ይቅር አይባልም? ይቅርበዩና አብራች አብራችሁ ኑሩ ይላታል። እንግዲህ አንድ ሰው ስተስርቶ ይቅርታ ካለ ያንን ይቅርታ ላለማጣትና ድጋሜ ስተት ላለመስራት ሲታመን ይኖራል። ስለዚህ ይህ እድል አያምልጥሽ ይላታል። እንግዲህ ኤደንም አባዬ ካላትሽ ማለቷ የማይቀር ነገር ነውና፣ ግን አንድ ቅድመ ሁኔታ አስቀምጣለች። ቅድመ ሁኔታው ምን ቢሆን ጥሩ ነው? ይመርመር ትላለች ጸባዩን ነው አሻሻሉን። እሽ ይመርመር የሚለውም ተቀባይነት አግኝተዋል። ቀጥሎ ደግሞ በትክክል መመለስ አለመመለሱን፣ ስህተቱን ማወቅ አለማወቁን፣ ድጋሜ ወደኋላ አለመመለሱን ለማረጋገጥ የተወሰነ ጊዜ ያስፈልግ በሙሉ ልቤ ልቀርበው አልችልም ብላለች በሽማግሌው። ይህም መደራደሪያ ነጥብ ድንቅ ነው ተብሏል። እንግዲህ ሁሉንም አውቆ ይገባበታል። ችግር የለውም፣ ሁለታችሁን አገናኛችሁና ታወራላችሁ ብሏታል። ካሌብ እና ትሁት ቁጭ ብለው እያወሩ ናቸው። ስለ ቤተሰቡ ሰላም መሆን ካሌብ ይናገራል። ትሁት ለዚህ ቤት ሰላም መሆን የአንበሳውን ድርሻ የተወጣሽ አንች ነሽ፣ እናም በጣም ነው ማመሰግነው። አንቺ ብልህ፣ አስተዋይ ልጅ ነሽ። ሁሉን ነገር በእቅድ በማስተዋል ረጋ ብለሽ ነው የምትፈጽመው። ብዙ ጊዜ በድየሽ በቀላሉ አልፈሽኛል። የእውነት በጣም ነው ማመሰግነው። በጣም ጥሩ ሰው ነሽ ይላታል። እሷ ደግሞ አይ ካሌብ፣ አሁን ቤተሰቡ ሰላም የሆነ መሰለ እንዴ? መኪና ከአሁን በፊት ከነበራት ባህሪ የበለጠ ጨምራ መጥታ ይህም ቤተሰብ እንደ አዲስ ታውከዋለች። ስለዚህ ሰላም ነው ብለህ አትዘናጋ ትለዋለች። ድጋሜ ትመለሳለች ብለች ነው እንደዚያ አዋርጃ ያስወጥቻት። ብትመጣም ድጋሚ ያስወጣታለሁኝ ግን እሱ ብዙ አያሳስብም። አሁን መመሰጋገኛ ጊዜው ነው በጣውኖ ማመሰግ ነው እያላት እያለ ትሁት ለመሽኮርመም እየሞከረች ነው። ያው መሽኮርመሙንም የወደደችው ትመስላለች። ሁለቶች እየተመሰጋገኑ ነው። ጥሩ ነሽ ሲላት፣ አንተም ጥሩ ነው እየተባባሉ። ይህ ነገር ወዴት እየሄደ ነው? እኛማ መጨረሻው እናያለን። አብራችሁን ቆዩ። ሽማግሌው ዛሬ በርትተዋል። ቃላቸውን ለመፈጸም ቆርጠው ተነስተዋል። ዳንኤልና ኤደንን አገናኝተዋቸዋል። አገናኟቸው በኋላ ይቅርታ የሚያደርግ ልብ ትልቅ ነው አብሮ ለመቀጠልም ይችላልና ስለዚህ ይቅርታ ባባሉ ሁሌም ቢሆን ተጠባበቁ፣ ተነጋገሩ፣ ግን አትወቃቀሱ፣ እንዳሁን ቀደሙ ደግሞ እንዳትለያዩ። አሁን ምናልባት ቀረ የምትሉት ነገር ካለ አውሩ ይላቸዋል። ዳኒ ከአሁን በፊት የሠራኋቸውን በሙሉ ስህተቶችን ላለመድገም ቃል እገባለሁ፣ ኤደን በምትለይ በሁሉም ነገሮች እስማማለሁ ይላል። ኤደንም እሺ ጥሩ ነው። በዚህ የምትስማማ ከሆነ እሺ። የቲናን ጉዳይስ እንዴት ልጨርስ አስባ ስትለው፣ ሽማግሌው እሱን ችግር የለው በእኔ ጣሉት፣ እኔ ነኝ እሱን ነገር መጨረስ ያለብኝ ብሏቸዋል። ተስማምተዋል። ኤደንን ቲናን እንዴት አድርጎ ከህይወታቸው ሊያስወጣት እንዳሰበ ለሽማግሌው ሀሳብ ሆኗል። እንግዲህ በምን መልኩ ይሆን የሚለውን አብረን እናያለን። ትሁት እንዳለችው ቲና ወደ ቤት ተመልሳለች። ወደ ቤት ስትመለስ፣ ካሌብ አይንሽ እንዳላዩ ውጪ ሲላት አልወጣም፣ እባክህ እንነጋገር ትለማመጠዋለች። በዚህን ጊዜ አልሰማሽ አሁን ውጪ እያላት እያለ አባትየው ተዋት በቃ ተዋት ሲለው አባትየውን መስግና ቁጭ ልትል ስትል አልሰማህም አባይ አስወጣታለሁ እምቢ እያለ ሲገለገል የነበረ ካሌብ አልወጣም፣ እንዲያውም እዚህ ቤት ወንድነት አስወጣኛለህ ሲባል ምን ማድረግ ይችላል? አርፎ ቁጫል። ይኸው ቲና መጣ እንደ አዲስ እየመጠበጠችውን። ኤደን የራሷን ጣጣ ከጨረሰች በኋላ ትሁትን ወደ ማሽኮርመሙ ተመልሳለች። ትሁትን እያናዘዘቻት ለመሆኑ ካሌብን ካፈቅርሽው ስንት ጊዜ ሆነ ስትላት፣ ትሁት የምትገባበት ጠፋት። ለካ ያስደነግጣል ተደብቆ ማፍቀር። አዎ እንደምታፈቅር አቃለሁ፣ ጥሩ እንደምታስብለት አቃለሁ፣ ምን አስፈራሽ ትላታለች። አረፋክሽን ሄደን ድምፅሽን ቀንሽ፣ እንደ ደግሞ ከምወዳቸው ቤተሰቦች ጋር እንዳታቆራረጭኝ ስትላት፣ ፍቅር ደግሞ ከመቼ ወዲህ ነው የሚያቆራርጠው? እንዲያውም የበለጠ ያስተሳስራል። ስለዚህ አትፍሪ፣ አግዝሻለሁ። ማድረግ ያለብኝን አግዝሻለሁኝ። ንገሪኝ እስኪ ትላታለች። ይበቃል እንግዲህ እኔ ካሌብን በልቤ ካፈቀድሁት በቂ ነው አለች። በቃ አፈረጠችው። ኤደንም እንደምታፈቅረው ታውቃለችና በቃ አፋውጥተሽ ንገሪው ስትላል፣ ኧረ እባክሽን በሰላም ልዋልበት ኤደን ላ እየተሽኮረመመች ነው ትሁት። እንግዲህ በምን መልኩ ፍቅሯን ትገልጸው ይሆን የሚለውን አብረና ያለን። ቲና እየተዋበች ነው። እናም ትሁትን፣ ትሁት ለባሌና ለእኔ የሚሆን ቆንጆ እራት እስኪ ዛሬ አዘጋጅልን ትላታለች በካሌብ ምርጫ ካልሆነ በስተቀር ከዚህ ቤት ምንም አይነት ምግብ አላዘጋጅም ብላው እርፍ ያኔ ቲና እንደ ቤት መቤት ብድግ ብላ አንቺ ገረድ እንዴት እንዴት ብትጠግቢ ነው እኔ እኔን ትእዛዝ ማትቀበይ ስትላት እስኪ ሞክሪ አለቻት ትሁት ድብ ተስፈንጥራ የተነሳችው ቲና ውሃ እንደተደፋበት እሳት ኩምሽሽ ብላ ተመልሳ ተቀመጠች በቃ ወደ ስራዋ ተመልሳለች ወደ ዛቸዋ ቆይ አሳይሻለሁ እንዲህ እንዳቃጠልሽኝ ሳላቃጥልሽ ብቀር ብላለች። እንግዲህ እስካሁን ባለው ሁኔታ የቲና ዛቻ ሲሞከር እንጂ ተተግብሮ ውጤታማ ሲሆን አይተን አላወቅንም። ሽማግሌው ነገር ጀምረዋል። ዛሬ አዲ የተከበረ እንግዳለ ባልና ሚስት ሆነው ይመጣሉ ከኛ ቤት እና ልዩ የሆነ ፕሮግራም እንዲዘጋጅላቸው ፈልጋለሁ ይላል። በዚህን ጊዜ እና ታዲያ ምን ይደረግ አባዬ? ዛሬ ትሁትን ምሳ ልጋብዛት ነበር ያሰቡትኝ እንጂ ምሳ ለማዘጋጀት እቅድ የላት ስለዚህ ከውጭ እናስስ ይላል። በዚህን ጊዜ አይ ትሁት ባታዘጋጅ ቲና ታዘጋጃለች ይላል። የዚህን ጊዜ ካሌብ እንዴ ቲና ያዘጋጀችው ለእንግዳ እረ አይሆንም፣ አይደረግም ሲላት ቲና እንዴት ከማንም በላይ ሙያ ያለኝ ሰው እንደሆኑ አንተም ታውቃለት። እንግዲህ ካሌብ የትኛውን ሙያ እንደሚያውቅ እኛም አናቅ። ግን እንደዛ ብላ ፎክራ ወጣለች ልሰራ። እንግዲህ ሰዓቱ ደረሰና የሚጠበቁት እንግዶች ቤት ደረሱ። ቤት ደረሱና በሩ እስኪከፈት ድረስ እየተሳሳቡ፣ እየተደባበሱ፣ እየተጫወቱ እያለ በር እንዲከፍት የታዘዘው ማን ቢሆን ጥሩ ነው ቲና ቲና በር ለመክፈት ሰፍ ብላ እንግዶቿን ልትቀበል ስትወጣ እንግዶቹ እነማን ቢሆኑ ጥሩ ነው ዳኔና ኤደን ማመን ከብዷታል ምን ልትሆን እንደምትችል ምን ሊፈጠር እንደሚችል መገመት ይከብዳል ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበር በቀጣይ ቀጣዩን ክፍል ይዘን የምንቀርብ መሆኑን እየገለጽ እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን ሰላም